ሰላም ጤና ይስጥልኝ። እንዴት ናችሁ? የቻናል ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ታኮን ይዤላችሁ የመጣሁት ዛሬ ታኮን አጣፍጠን ቆንጆ አድርገን እንሰራዋለን። ለቁርስ ለምሳ ለራት መሆን የሚችል ነው። ጥግብ የሚያደርግ እንዲሁም ደግሞ የሚጣፍጥ ቆንጆ ታኮ ነው ዛሬ የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሆን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ስራ ከተመቻችሁ ሁላችሁም ስጀምሩ ላይክ ብታደርጉልኝ ስራ የሰዎች ዘንድ ይደርሳል። ስለ ሁሉም አመሰግናለሁ። እግዚአብሔር ይስጥልኝ። አሁን ወደ ስራው ስንገባ እዚጋ ግማሽ ኪሎ ዱቄት ነው እኔ ይዤ የመጣሁት። እሱ ላይ አንድ ሻይ ማንኪያ ጨውና እንዲሁም ደግሞ አንድ ሾርባ ማንኪያ የሚያክል ዘይት ጨመርኩኝና ቅዝቃዜ የሆነ የለቀቀ ውሃ እየጨመርን እሽት አድርገን እናቦከዋለን። ያው እንደዚህ እሽት አድርጌ አብክቸዋለሁ። እንዲሁም ደግሞ በደንብ ስናሸው ግን ውጤቱ ቆንጆ ስለሚሆን እንደዚህ ቆንጆ አድርገን እናሸውና እናከዋለን። ያው እንደዚህ ጥሩ አርጌ አስቻብክ። አሁን አንድ አስር ደቂቃ አረፍ እናደርገውና ከአስር ደቂቃ በኋላ አረፍ አርጌው ተመልሻለው። አረፍ ስናደርገው ላላይልና በደንብ ስለሚታዘዝልን ትንሽ ሰዓት ማስቀመጥ ቆንጆ ነው። ከዛ እንደዚህ በደንብ አድርጌ ዳምጨዋለው። ትንሽ ዱቄት እያደረኩኝ ነው የዳመጥኩት። ከዛ በክዳን በምንፈልጋቸው እንደዚህ ቅርጽ በሚያወጣልን ባለን ነገር ማለት ነው። እንደዚህ አድርገን ቅርጽ አወጣውለትና ቆረጥኩት። እንደዚህ ከቆረጥነው በኋላ የማይበቃለን ደግሞ እንደዛው ደግሞ ጠቅለል ደግሞ ጠቅለለን ደግሞ እንደገና እንቆራርጠዋለን። ሁሉንም እኔ ጨርሰውና መለሳለው። ከዛ ሁሉንም እኔ ጨርሻዋለው ቆርጬ። ከዛ እዚ ጋ የምጋገርባትን የምጋግርባትን መጥበሻይን ጣድኳትና ከዛ እሱ ላይ እያደረግን እንጋግረዋለን። የተወሰነ ነው የምንጋግረው፣ በኋላም ስለምናበስለው እዚ ጋ የተወሰነውን እንደዚህ በመሀል በመሀል እያወጣሁኝ አዲስ ደግሞ እየጨመርኩኝ፣ ያው ለስራው ጥድፈት ማለት ነው። ከዛ ያወጣችሁትን ጨርቅ ሸፍኑት ወይም ደግሞ ላስኬት ሸፍኑት። ያው እኔ አሁን ጨርቅ እየሸፈንኩት ነው። ጨርቅ ሸፈናችሁት፣ ልስልስ ያለ ነው የሚሆነው። አይደርቅባችሁም። ይው እያበሰልኩ እንግዲህ በየመሃሉ እያወጣው ሁሉንም እንደዚህ አድርጌ ጨርሻለሁ። አሁን ሸፍኜ እሱን አስቀምጥ አስቀምጥና ሌላውን ስራ ደግሞ እንሰራለን። እዚህ ጋር እኔ ያለኝ የዶሮ ስጋ ይሄኛው ስለሆነ በዚህኛው ነው እንግዲህ የምሰራው። ካላችሁ በመላላጫውን ብትሰሩ ደግሞ ስጋ በደንብ ስለሚኖረው በሱን ብትሰሩ። እኔ ግን ለጊዜው ይሄኛው ስላለኝ የዶሮ ስጋ ይሄ እግሩ ማለት ነው። በሱ ነው ስጋውን ለይቻ እንተውን አወጣውና በስጋው እንሰራለን ከዛ እንደዚህ አድርገን ከተፍ ከተፍ እናደርገዋለን። ከዚህ በታች ማድቀቅም ትችላላችሁ ግን የዶሮ ስጋ ስለሆነ ብዙም አይጠነክርም፣ ገር ነው የሚሆነው። ይኸው እንደዚህ አድርጌ ከትፌ ጨርሼዋለሁ። አሁን እዚህ ጋር ጎድጓዳ እቃ መጣሁኝና እሱ ላይ አድርገን ደግሞ የተለያዩ ነገሮች ጨምረን እንቀመመዋለን። ይው እዚህ ጋር በርበሬ፣ ነጭ ሽንኩርት ፓውደር እንዲሁም ደግሞ የስጋ መጥበሻ፣ ቁንዶ በርበሬ፣ ከሙንና ትንሽ ደግሞ ገውዝ አምጥቼ ነው የጨመርኩት። ከዛ ትንሽ ጨው ጨመርኩበት። ከዛ ደግሞ አንድ ሁለት የሾርባ ማንኪያ ዘይት ጨምራችሁ እዚህ ጋር ደግሞ ሶያ ሶስም ጨምሬበታለው። እሱ ከሌላችሁ ዘይቱን ብቻ ጨምራችሁ አንድ ላይ እንደዚህ አድርጋችሁ ማዋሃድ ትችላላችሁ። እዚህ ጋር ማጣፈጫውን እንደምትፈልጉ ያላችሁን ቅመም መጠቀም ትችላላችሁ። ከዛ ሁሉንም አንድ ላይ እንደዚህ አድርገን ይኸው አዋሃድኩት። ከዛ መጥበሻዬን ጥጄ መጥበሻ ላይ አድርገን እንጠብሰዋለን። ምንም ያህል አላስቀመጥኩትም፣ ወዲያው ለውሼ ከዛ ወደ መጥበሻ አምጥቼ እየጠበስኩት ያለሁት። እኔ በዶሮ ሰራሁት እንጂ እናንተ ከፈለጋችሁ በስጋም መስራት ይቻላል። ይው እንደዚህ ከጠበስኩት በኋላ እንደዚህ ጎድጓዳ እቃ ላይ አወጣሁትና እዛው መጥበሻ ደግሞ እዚህ ጋ ሽንኩርት አደረግኩበት። ተወሰነትን ዘይት ጨመርኩበት። በጣም ዘይት አታብዙበት። ከዚህ አንድ ሁለት ቲማቲም እዚህ ጋ ደቀቅ አድርጌ ከትፌ ጨምሬበታለው። ታኩ ብዙ አይነት አሰራር አለው። እኔ እንግዲህ ቀለል አድርጌ በዚህ አይነት መልኩ ነው እየሰራሁት ያለሁት። እዚህ ጋ አንድ ማንኪያ የሻይ ማንኪያ ነጭ ሽንኩርት ጨምሬበታለው የደቀቀ። ከዛ ጨው ደግሞ አንድ የሻይ ማንኪያ ጨመርኩበት። ያው እንደዚህ ያህል ከሆነልን በኋላ ቅድም የጠበስነውን ስጋ የዶሮውን ስጋ ማለት ነው። እሱን ጨመርኩበት። ከዛ ቃሪያ ደግሞ ጨመርኩበት። እዚህ ጋር ትልልቁ ቃሪያ ራሱ፣ ቀዩ ቃሪያ እንደዚህ፣ ቢጫው ቃሪያ፣ አረንጓዴው ቃሪያ ካላችሁ ትልልቁን ቃሪያን በተጠቀሙበት በጣም ቆንጆ ነው የሚያደርገው። ይሄው እንደዚህ አድርጌ ጨርሼዋለሁ። እሱን ደግሞ እናስቀምጥና ቀሪውን ስራ ደግሞ እንሰራለን። እዚህ ጋር ቺዝ ነው እየፈቀፈኩ ያለሁት ትንሽ ሞዞሬላ ቺዝ ነው። ቺዝነቱ ብዙ አልተመቸኝም። ያው ግን ለስራችን ስለሚሆነ ብዬ ፈቅፍቄዋለሁ። ከዚያ እዚህ ጋር በላስኪ ሸፍኘው ነበረ የታኮ ቂጣችንን። አሁን ሁሉንም እንግዲህ እዚህ ጋር እያቀራጀን እንግዲህ መጋገሪያ ኦቨናቾት የምናስገባበት ዕቃ ላይ እናስቀምጠዋለን ይው እዚህ ጋር ከቂጣው እያደረግን ከሰራነው ደግሞ ከዶሮ ደግሞ ቁሌት ደግሞ እንደዛ እያደረግን እንደረድረዋለን እና እዚህ ጋር ብርጭቆ እያደረግኩ ያለሁት እንዲደግፈው ነው በጣም ነው የሚጣፍጠው ሞክሩት በእውነት ቂጣውን ቤት ውስጥ አንዳንድ ጊዜ ማዘጋጀት የሚከብደው ሰው ካለ ጊዜ የሌለው ማለት ነው ሱፐር ማርኬት ላይ ይገኛል፣ እና ሲ ሱፐር ማርኬት ላይ ጠይቁ። ይገኛል ሲባል ስለሰማው ነው። ያው እኛ እንግዲህ በፍሬሹ ልስራ ብዬ ነው እንግዲህ እየሰራሁት ያለሁት። ይው እንደዚህ አድርጌ ደርድሬ ጨርሸዋለው። ከዛ የፈቀፈቅነውን ቺዝ እንደዚህ በየመሃሉ እናደርግበታለን። ቺዝ የማይፈልግ ሰው ብቻውንም ሰርቶ መመገብ ይችላል። በጣም የሚጣፍጥ የታኮ አሰራር ነው። ሞክሩት፣ በእውነት ትወዱታላችሁ። ይኸው እንደዚህ አድርጌዋለው። አሁን ኦቭን ውስጥ አስገብተን ደግሞ አብስ ላይ አብስየው ደግሞ እመለሳለው። እኔ ከላይም ከታችም አበራሁትና ለሀያ ደቂቃ ያክል አቆየሁት። ይኸው እንደዚህ በስሎልን አውጥቼዋለሁ። በጣም ቆንጆ ነው የሆነው። በእውነት ሞክሩት፣ ትወዱታላችሁ። እዚህ ጋር ቺዙ ቆንጆ ቢሆን ኖሮ በደንብ ሳብ ነበረ የሚለው፣ ያው አልተመቸኝም ቺዙ ብያችኋለሁ። እስካሁን ከኔ ጋር ስለነበራችሁ፣ ስለምትከታተሉኝ፣ ስለምታብረቱኝ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ሞክሩት። የምትወዱት አሰራር ነው ብዬ አስባለሁ። ቀለል ያለ ስራ ነው። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው